ቀደም ሲል መደመር፣ የመደመር መንገድና የመደመር ትውልድ የተሰኙ መጽሐፍትን ለንባብ ያበቁት ጠቅላይ ሚኒስትር ዶክተር አብይ አህመድ በቅርቡ የመደመር መንግስት የተሰኘ መጽሐፍ አስመርቀው ለንባብ ማቅረባቸው ይታወቃል። መጽሐፉ በያዛቸው ፍሬ ሐሳቦች ላይ ያተኮሩ የተለያዩ መድረኮችም በተለያዩ የከተማው አካባቢዎች እየተካሄዱ ይገኛሉ። በቂርቆስ ክፍለ ከተማም ምሁራን፣ የመንግስት የስራ ኃላፊዎችና የተለያዩ የህብረተሰብ ክፍሎች የተሳተፉበት ውይይት ተካሂዷል። የክፍለ ከተማ ዋና ስራ አስፈጻሚ ዶክተር ምስክር ነጋሽ የመድረኩ ዋነኛ አላማ ዓላማ የመደመር መንግስት መጽሐፍ የወደፊት ሀገሪቱን ወደ ብልጽግና ለማሻገር ለያዘው ጉዞ እንደ ፍኖተ ካርታና እንደ ማስፈንጠሪያ የሚያገለግለን ነው ባይ ናቸው። ለዚህም በዝርዝራው ቀን የስራ መመሪያ ልናደርገው ይገባል ሲሉም ተናግረዋል። ይህ የመደመር መንግስታችን መመሪያችን ነው። ይህ የመደመር መንግስታችን መስፈንጠሪያችን ነው። ይህ የመደመር መንግስታችን የወደፊት የፍኖተ ካርታችን ነው፣ የወደፊት አቅጣጫ ጠቋሚያችን ነው። የመደመር መጽሐፍ ትውልድን ከፋፍሎ እንደየድርሻቸው ኃላፊነትን የሰጠ መሆኑን ያነሱት ደግሞ የአዲስ አበባ ከተማ ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ የመደመር መንግስት መጽሐፍ ደግሞ መንግስት በምን አይነት አስተሳሰብ ይመራ፣ ተቋማት እንዴት ይደራጁ፣ ፖለቲካዊና ኢኮኖሚያዊ መሰናስል ተደማምረው ሀገርን እንዴት ማበልጸግ እንደሚቻል የሚያሳይ መጽሐፍ ነው ብለዋል። መደመር ትውልዶችን ከፋፍሎ እንደየድርሻና እንደየሚናቸው ኃላፊነትና ድርሻ የሰጠ መጽሐፍት ነው ሁላችንም እንዳነበብ ነው። አሁን ደግሞ መንግስቱ በምን አይነት አስተሳሰብ ይመራል፣ ተቋማት እንዴት ይደራጁ፣ ፖለቲካዊና ኢኮኖሚያዊ መሰናሰል ተደማምሮ ሀገርን ማበልጸግ እንዴት ይቻላል የሚለውን ሀሳብ የያዘ በጣም ትልቅ ሪፈር የሚደረግ ተጠቃሽ መጽሐፍ፣ የአመራር ስልትና ዘይቤያችንን የሚቀይስ በጋራ እንዴት በጋራ እናስተዳድራለን፣ እንመራለን፣ ሀገርን ወደምንፈልገው ማማ ላይ እንዴት እናደርሳለን የሚል ጽንሰ ሀሳብ የያዘ የጠቅላይ ሚኒስትራችን የሀሳብ ፍሬና ትሩፋት ሆኖ ያገለግላል። የአዲስ አበባ ዩኒቨርሲቲ የፍልስፍና መምህርና ተመራማሪ ዶክተር ዳኛቸው አሰፋ የመወያያ ሀሳብ ባቀረቡበት ሰዓት መጽሐፉ ያለንበትን ሁኔታ ከቦታ ከጊዜና ከማህበረሰብ አኳያ ለይተን እንድናውቅ ያስቻለ ስለመሆኑ ጠቅሰዋል። ከፋፋይና አጨቃጫቂ የሆኑ ርዕሰ ጉዳዮችን በማንሳት አቻችሎና አዳምሮ በዜጎች መካከል የእርስ በርስ መከባበር፣ ማህበራዊ መረዳዳት እንዲኖር ሀሳብ የሚለግስ መሆኑንም ገልጸዋል። ለመሆኑ የት ነው ያለነው? ምን ላይ ደርሰናል? ለምሳሌ ዓለም አምስተኛው ኢንዱስትሪ ቤት ላይ ናት። እኛ ኢትዮጵያውያን የትኛው ደረጃ ላይ ነን? ኦሪየንቴሽን ይሰጠናል። የት ነው ያለ ነው በጣም ወሳኝ። ሁለተኛ፣ ሪኮንሲሊየሽን የሚለው ቃል መጽሐፉ በእጅጉ ከፋፋይ፣ አጨቃጫቂ የሆኑ ርዕሰ ጉዳዮችን አንስቶ ከላይ ከላይ ሲታይ ምንም አይነት እርቅ አይገኝላቸውም የተባሉትን አቻችሎ እና አዳምሮ በዜጎች መካከል የእርስ በርስ መከባበር ማህበራዊ መረዳዳትና መገናዘብ እንዲኖር ሀሳብ ይለግሳል። ዶክተር ዳኛቸው አያይዘውም መጽሐፉ ማህበረሰባዊ ጉዳዮች በተጻራሪ ነገሮች የተወጠሩ ናቸው ብሎ ከማሰብ ይልቅ የሚያያዙበትንና አብሮ የሚሄዱበትን ሁኔታዎች የሚያሳይ ለአብሮነት አስቻይ ሁኔታዎችን የሚጠቁም ነው ብለዋል። ማህበረሰባዊ ጉዳዮች በተጻራሪ ነገሮች የተወጠሩ ናቸው ብሎ ከማሰብ የሚያያዙበትና አብሮ የሚሄዱበትን ሁኔታዎች ሊኖር ይችላል ብሎ ጠይቆ ለአብሮነት አስቻይ ሁኔታ ይፈጥራል። ይሄ በጣም ኢምፖርተንት ነው። ባህላችን ላይ በጎና እርኩስ፣ ጠፊና አጥፊ እንደዚህ እንከፍላለን። የመደመር ስፒሪት ግን ይሄንን አይነት አካሄድ አይቀበል መጽሐፉ የተቃርኖ ትርክትን በማንሳት መውጫ መፍትሄዎችን የሚጠቁም የስሜት ብስለት እንዲኖረን የሚያስገነዝብ ነው ያሉት ደግሞ በኮተቤ ትምህርት ዩኒቨርሲቲ የውጭ ቋንቋ ጥናት ተመራማሪ ዶክተር ዮሴፍ ቤካ ናቸው። የተቃርኖ ትርክትን ያነሳል መጽሐፉ። ችግሮቻችን የተቃርኖ ትርክትን ምን ማድረግ አለብን? ከዚህ መውጣት አለብን። ማዶና ማዶ እዚህ ቁጭ ብለን የተቃርኖ ትርክት ዲሽቃ መተኳኮስ የለብንም። ተቃርኖ ተፈጥሯዊ ነው። ስለዚህ መጽሐፉ ለዚህ ምን ይላል? ምን ይነግራል? ኢንተሊጀንስ ብስለት አንዱ ኢሞሽናል ኢንተሊጀንስ የስሜት ብስለት። በውይይቱ ላይ የታደሙት ተሳታፊዎች መጽሐፉ እንደ ሀገር ቀደም ሲል የነበሩብንን ችግሮች የሚዳስስ እንዲሁም የመውጫ መፍትሄ መንገዶችን የሚጠቁምና አማራጭ ሀሳቦችን የሚያስተናግድ ሆኖ እንዳገኙት ተናግረዋል። መደመር መንግስትን ስናይ እንግዲህ ያለፉ ትውልዶች የራሳቸውን አሻራ የራሳቸውን ስራ ሰርተው ሄደዋል። ይሄኛው የኛ ትውልድ ደግሞ ወይም በዚህ ጊዜ ያለው ትውልድ ደግሞ እቺን ሀገር ከማሻገር አኳያ ያለው ተቋም ከመገንባት የተሰጠውን ኃላፊነት በአግባቡ ከመወጣት አንጻር በርካታ ኃላፊነቶችና ስራዎችን እንደሚጠብቁት ሀገር ማሻገር እንደሚችል በደንብ አድርጎ ያሳየ መጽሐፍ ብለን ማለት ነው። ይሄ መጽሐፍ አማራጭ አሳቦችን የሚያመጣ የኔ ብቻ ትክክል ነው የአንተ ትክክል አይደለም፣ የሚል አሳብ ሳይሆን ይሄ አሳብ አለ። አገርን የሚያሻግረው አሳብ ይሄ ነው። የአንተ አሳብ ደግሞ ከዚህ የተሻለ አሳብ ካለ ደግሞ ብደመርና ከዚህ ጋር አንድ ብናደርግ ትልቅ አሳብ፣ ትልቅ አገርን የሚያሻግር አይዲያ ሊያመጣ ይችላል የሚል ነው።